በመጨረሻ መድብል ተሳክቶለት ብሩክን ይዞ መጣ። ከብዙ ጥረት በኋላ ዝና ለመድብል ብሩክ ያለበትን ነግሮት ነበር። የተወደዳችሁ የተከበራችሁ አድማይ ተመልካቾች እንደምን አላችሁልን? በዚህ ቪዲዮ የማጋራችሁ የምሳሌ ድራማ ነው። ቪዲዮን በማየት እስከ ፍጻሜው እንድትቆዩ ስል በአክሮት ጋበዝኩ። ዝና የመድብል ዛቻ፣ እንግልትና መቱ ሲበዛበት ብሩክ ያለበትን ተናግሮ አሳይቶም ነበር ነገር ግን ዝና ይህንን ሚስጥር፣ አውጥቶ ቢናገርም ይህንን ማድረጉ ራሱን ለማስመለጥ ነው እንጂ ከዚህም በኋላ እንግዲህ ከባድ ነገር እንደሚደርስ ነው። ምክንያቱም ዝና ከመያዙ በፊት በመድብል ቁጥጥር ስር ከመግባቱ በፊት ለግብረ አባሮቹ ስለ መድብል ሲነግራቸውም እንደነበረ ነው። እናም መድብል ሁሉን ሚስጥሮቻችንን በሙሉ ያውቃል፣ እያንዳንዱን ነገር ያውቃል። እናም ሞትንም የሚፈራ ሰው አይደለምና፣ ምን መፍትሄ ብናበጅ ይሻላል? ምክንያቱም ምስጢራችን እንግዲህ አደባባይ ወጥቷል። ይህንን ሁሉ ምስጢር እንዴት እንዳወቀ የማውቀው ነገር የለም፣ ግን እንድታውቁ ላሳስባችሁ ነው የደወልኩት ሲል እንግዲህ ለግብረ አባሮቹ ደውሎ ሲያሳውቅ እንደነበር ተመልክተን ነበር። እናም የዝና ግብረ አባሮችም እንግዲህ መድብልን ምን ፈልጎ ነው? ምንስ ፈልጎ ነው ይህ ደረጃ ስለኛ ማወቁ? ሲቀጥል እንዴትስ ሊያውቅ ቻለ? ይህንን ሰው በፍጥነት ማስወገድ አለብን የሚል ድምዳሜ ነበር ያቀረቡት። እናም ዝናም ያው ስለ ብሩክ ማወቅ ፈልጎ ነው የብሩክ ወንድም ነኝ ነው የሚለው ከእስር ቤት እንደወጣ እና ሞትንም የሚፈራ ሰው እንዳይደለ በአጠቃላይ ያለውን መረጃ ነግሯቸው ነበር እና ከዚህም የተነሳ አርፎ ካልተቀመጠ፣ እሱንም እንግዲህ ከሱ ስርም ያሉትን ሁሉ እናስወግዳለን የሚል መረጃ አውጥተው ነበር። ይህ በእንዲህ እንዳለ ነበር በኤፍራታ አማካኝነት ያው ዝና አገር ሰላም ነው ብሎ የራሱን እቅድ ለማሳካት ሲጣጣር፣ ነገር ግን በመድብል እጅ ውስጥ ወድቆ ነበር ማለት ነው። እንደ ዝና ሀሳብና እቅድ እንደ ግብረ አባሮችም ቢሆን ያው መድብልን በኤፍራታ በኩል መርዝ ሰተውት እንዲሞት ከዛ በኋላ ደግሞ ኤፍራታም ይህንን ሚስጥር ስለምታውቅ እሷንም ጭምር ለማስወገድ አይነት ነበር እቅዳቸው። ነገር ግን መድብል ስማርቱ ቀድሟቸው የተዘጋጀለትን መርዝ ባለመጠጣቱ ያው ልቡ ነግሮት ፕላስ የኤፍራታ መርበትበት ሁኔታዋ ሁሉ እንግዲህ እጅግ እንዲጠረጥር የሚያደርግ ስለሆነ ከዛም የተነሳ አለጠጣም ነበር። እናም ያንን መርዝ ግን እንደጠጣ አስመስሎ ከዛ ዝናን ኤፍራታ አቻኩላ እንድጠራ አድርጎ ከዛም ያው ዝና በቁጥጥር ስር እንዲውል አድርጓል ማለት ነው። ዝና በመድብል ቁጥጥር ስር ከዋለም በኋላ ስለ ብሩክ ሲጠይቀው ሲመታው፣ እንደዛ ሲዝትበትም ሲያስፈራራውም እንግዲህ ዝና፣ እኔ ልነግርህ አልችልም፣ የማውቀውም ነገር የለም ነገር ግን ይህንን በማድረግህ ትልቅ ስህተትን የሰራኸው በህይወት ፈረድክ፣ እያለ እንግዲህ ሊያስፈራራውም እየሞከረ እየዛትም እንግዲህ በዚህ ሂደት ውስጥ ራሱን በማግኘቱም እጅግ በኤፍራታም እየተናደደ እንግዲህ የመድብልም ዱላ ዛቻውም እየበዛበት ሲሄድ በስተ መጨረሻም ካልተናገርክ እገድልሃለሁ ብሎ ሲተናነቀው የነፍሱ መውጣት መጨረሻ ሊሆን ሲል ነው እንግዲህ የብሩክን የት መሆን አጠቃላይ ሚስጥሩን፣ ዝና የተናገረው እንግዲህ ዝና ራሱን ለማትረፍ ያው ከመድብል እጅ ስለማያመልጥ ይህን ሚስጥር ካልተናገረ ስለማይለቀው ይህንን ሚስጥር አሳልፎ ነገረው እንጂ ከዚህም በኋላ ያው ዝና በመድብል ስር ቁጥጥር ስር እንደዋለ ቀድሞ ለማህሌት ስለነገራት ማህሌት ደግሞ ይህንን ሚስጥር ስላወቀች ማህሌት ደግሞ ለዝና ግብረ አባሮች እንደምታሳውቅና ከዛ በቀጣይ ያው መድብልም እንግዲህ ከባድ ችግር ውስጥ ሊወድቅ ይችላል። ነገሩን ወደ ህግ አመልክቶ በህግ ቁጥጥር ስር እንዲውል እና እነሱም ጭምር እንዲውሉ ካላደረገ በስተቀር እንግዲህ ከባድ ችግር በቀጣይ እንደሚሆን ነው። ምክንያቱም የዝናን መታገት የዝናን በነ መድብል ስር መዋል ያው ማህሌት ስላወቀች ማህሌት ደግሞ ለእነሱ አሳልፋ ነገረች ማለት። እነሱም ሚስጥራቸው ሲጀመር አደባባይ ስለወጣ እያንዳንዱን ሚስጥራቸውን መድብል ስላወቀ እንዳወቀም እነሱ ስላወቁ ከዚህም የተነሳ አንምረውም ሲሉ ነበር። አሁን ደግሞ የእነሱን ባልደረባቸውን ዝናን እንግዲህ ይህንን በማድረጉ ይዞት በእንደዚህ አይነት ሁኔታ ውስጥ እሱን ስላሰቃየው ይህንንም ስላደረገ በተጨማሪ ከባድ ነገር እንደሚያደርሱበት ነው። ሆኖም ግን ይህ እንደሚደርስበት መድብልም ስለሚያውቅ ነገሩን ያው ለሞገስም ሲናገር እንደነበረው ለሕግ አሳልፈን እንሰጣለን ብሩክ ያለበትን ብቻ ይንገረን እንጂ ከዛ በኋላ ለሕግ እናመለክታለን ለሕግ አሳልፈን እንሰጣለን። እያንዳንዱ ምስጢራቸውን ምን እንደሚሰሩ የሚሰሩትን ሁሉ ነገር እንጠቁማለን፣ እናስይዛቸዋለን ከነ ግብረ አባሮቻቸው እያለ ነበር። እንግዲህ በዛ ሂደት ያው መድብልም ነፃ ሊወጣ ይችላል። እንግዲህ አሁን ላይ በዝና መያዝ፣ በዝና ቁጥጥር ስር መዋል እነ ሉላ እነ ሞገስ ጭምር እንግዲህ ደስታቸውን ሰለብሬት እያደረጉ ነው ተወስና ተጨቁና በቤት ውስጥ ተቀምጣ የነበረችው የውጭ አየር፣ ፀሐዩ፣ ንፋሱ፣ ሰው ሁሉ የናፈቃት ሉላ እንግዲህ አሁን ላይ ነፃነቷን አውጃ ስትከንፍ እነ ብሩክ ቤት መታ ነበር። በደስታም ስታነባ ነበር። ከዛም በኋላ ባለውም ድል እጅግ ተደስተው ሁሉም ሰለብሬት ሲያደርጉ ነበር። በጣም ደስ ሲላቸው ነበር። እጅግም ደስ የሚያሰኝ ዜና ነው። እንግዲህ መልካም ሰው ቢገፋም ቢገፋም ነገሮች ሳይሳኩለት ቢቆይም በስተመጨረሻ በኋላ ግን ያው እውነት መገለጡ አይቀርምና መሳካቱ አይቀርምና ሁሉ መልካም እንደሚሆን ነው። እናም እድሜ ለመድብል እንግዲህ፣ መድብል በእስር ቤት ቢሆን ይህ ሁሉ ባልሆነ ነበር። በመድብል ጥረት፣ በእግዚአብሔር እርዳታ እንግዲህ ይህ ሁሉ ሆኗል ማለት ነው። ሉላም እጅግ ስትናፍቀው የነበረ ነገር ነው። ሞገስም ጭምር ምክንያቱም እስከ መቼ ነው በዚህ ሂደት የምንኖረው የሚል ጥያቄ አለ። እያንዳንዱ እንቅስቃሴያቸው የተወሰነ ነው። እንደልባቸው መውጣት መግባት አይችሉም። ምክንያቱም ምንም ብታመልጥ ሉላ ከዝና ያው የሰማኒያ ሚስት እንደመሆኗ ሲቀጥል መታው ደብደባውን በመውጣቷ እንግዲህ እሷም ከተጠያቂነት እንደማትድን ነው። እናም ግን ያው ይህንን ሁሉ ማድረጓ ወንጀል መፈጸም ፈልጋም ሳይሆን ያው ያለፈውን ታሪክ እንደሰማነው ነው። ከእሱ ጋር መኖር ምንም ፍላጎቷ እንዳይደለ እንደ መሞት እንደሚሻል ያ ምርጫዋ እንደሆነ ነው። በስተመጨረሻም እንግዲህ አምልጣ ራሷን ሕይወቷን አትርፋለች። እናም ከምትወደው ከልጅነት ጓደኛዋ ከሞገስ ጋር ተገናኝታም ያው ጥሩ ጊዜ ብታሳልፍም ነፍሷ ደስ ቢላትም፣ ሐሴት ብታደርግም ይበልጥ ግን አሁን ላይ እንግዲህ በዝና ቁጥጥር ስር በመዋሉ እጅጉን በጣም ከተደሰቱት አንዱና ዋና እሷ ናት። ምክንያቱም ከእስር ቤት እንደተፈታች አይነት ነው። ትልቅ ደስታ ነው ይህ ለእሷም ለሞገስም ጭምር። እንግዲህ ዝና በቁጥጥር ስር ከዋለ መድብል ሁሉን ነገር ለህግ አሳልፎ ከሰጠ በኋላ ከዛም በኋላ ያው ግብረ አባሮቹም ጭምር ተያይዘው ያው ዘብጥያ እንደሚወርዱ ነው። ምክንያቱም ስራቸው የተገለጠ ስለሆነ ማለት ነው። በቀጣይም ያው ሉላም እቅዷ እንግዲህ በህግ አስመስክራ ራሷ ነፃ አድርጋ ከሞገስ ጋር በህግ ተጋብተው በነፃነት መኖር ነው እንግዲህ እቅዳቸው። ያርግላቸው፣ የእኛም ምኞት እና ፍላጎት እንደዛ ነው። እንግዲህ በቀጣይ ክፍሎች በዚህ ላይ እንግዲህ በስፋት የምናይ ነው የሚሆነው። ያው ሉላም ስትናገር እንደሰማ ነው ዝና አሁን ከተያዘ እሱ በቁጥጥር ስር ከዋለ እና ዘብጥያ ከወረደ ከዛ በኋላ እኔም ህይወታችን እንዲስተካከል አብረን እንዴት መኖር እንዳለብን እንደዚህ እናደርጋለን እናመቻቻለን እያለች ከአሁኑ እንግዲህ እቅድ እያወጣች ደስታዋንም ሰለብሬት እያደረገች በእንባም ሲራጩ በጣም ሲደሰቱ ተመልክተን ነበር። መድብልም እንግዲህ ለወንድሙ ሲል ለነፍሱም ሳይሳሳ ሁሉ ነገር ተጋፍጦ ሞትም ቢሆን ለሞት እንጂ እጅ አልሰጥም እስከ መጨረሻ አፋለማለው ባለው መሰረት እንግዲህ ብዙ ጊዜ ነው ዝና እየተያዘ ሲያመልጥ፣ እየተያዘ ሲያመልጥ፣ እየፈራ ሲሸሽ ሁሉ በስተመጨረሻም እንግዲህ ለብቻው ነው ፌስ ቱ ፌስ ገጥሞት እንግዲህ በቁጥጥሩ ስር እንዲውል ያደረገው ማለት ነው። ያው ከሱ ጋር አብሮ በሀሳብም ያው ብልህ እንደመሆኑ በአንዳንድ ሀሳቦችን በማቅረብ በምክር አብሮት ሞገስ ይኖር እንጂ በአቅም ደረጃ ግን ራሱ በራሱ የሚተማመን ሰው ነው። በጨለማም ሆነ በቀትር እንግዲህ ራሱ በራሱ ተማምኖ እንግዲህ ከዝናን ከሚያህል ሰው ጋር ማንም ከማይፈራው፣ ማንም ከማይገዳደረው፣ ሁሉም ሰው ከሚፈራው ሰው ጋር እንግዲህ እሱ ሳይፈራ ሊጋፈጥ የሄደ ጀግና የሆነ ሰው ነው እንግዲህ። መድብል ለወንድሙ ሲል ብዙ መስዋዕት ከፍሏል። በስተመጨረሻም እንግዲህ ተሳክቶለታል። እንግዲህ በቀጣይ ክፍል ደግሞ ቀጣዩን የምናይ ነው የሚሆነው። በዚህ ቪዲዮ ያዘጋጀ ነው ይህንን ይመስላል። ስለተከታተላችሁ ምስጋናችን ከልብ ነው። በያላችሁበት ሰላም ቆዩልን። ባይ ባይ።